የበርካታ ብሔሮች ብሔረሰቦችና ሕዝቦች ሀገር የሆነችው ኢትዮጵያ ልዩነቶችን በአንድነት አክፋ ይዛለች። ህዝቦቿ ድምቀቷ ሆነው በማንነታቸው ጎልቶ ይታያሉም። የሶማሌና አፋር ሕዝቦችም በማኅበራዊና ኢኮኖሚያዊ መስተጋብር ጥብቅ ቁርኝት ያላቸውም የኢትዮጵያ ውበቶች አካል ናቸው። ወዲህ ግን በአንድነት መካከል የሚታዩ ልዩነቶች ግን አልጠፉም። የሶማሌና አፋር ሕዝቦች ያላቸውን ሀብቶች ወደ ልማት እንዳይቀይሩ በመካከላቸውም ሲከሰቱ የቆዩ ግጭቶች ለዚህ እንቅፋት ሆነው ቆይተዋል። እነዚህ ህዝቦች አሁን ብቻ ሳይሆን በታሪክም ደረጃ በጣም የተሳሰሩና የተጋመዱ ናቸው፣ የተዋለዱም ናቸው። ብዙ የሚያገር የሚኮመን የሆነ ሴት ያላቸው ማህበረሰብ ናቸው። በሃይማኖት ብትለው፣ በአኗኗር ዘይቤ ብትለው፣ በአጠቃላይ እነዚህ በጣም መለየት የሚከብድ ማህበረሰብ ነው ግን አለመታደል ሆኖ በነሱ መካከል ለብዙ ዘመናት የቆየ የከረረ ግጭት ነበር። እነዚህ ህዝቦች ወንድማማቾች ህዝቦች ናቸው። ለረጅም ዘመናት አብረው የኖሩ የተዋለዱ፣ የተዋደዱ፣ ጂኦግራፊ አንድ የሚያደርጋቸው እምነታቸው አንድ የሆነ የህይወት ዘይቤያቸው ሁለቱም አርብቶ አደር ናቸው። በልማት በጣም ደካማ አቋም ላይ ያሉ ናቸው። ለጦርነትና ለግድያ ጊዜ ሊኖራቸው የሚገባቸው ክልሎች አይደሉም። በክልሎቹ መካከል በጥርጣሬ የተሞሉ አካሄዶች ብሎም የተሸረሸሩ ማህበራዊ እሴቶች በኢትዮጵያ አሁን የፖለቲካ እንቅስቃሴ ውስጥ መጠገን እየተቻለ መጥቷል። ይሄ እንግዲህ ያው መተሳሰብ ነው። በተለይ የማህበራዊ ካፒታላችንን ማጎልበት አለብን። እስካሁን ተሸርሽሯል። በብዙ ነገሮች ያው ብዙ በጥርጣሬ የተሞላ አካሄድ ነበር፣ በአለመተማመን ነበር። የማህበረሰቡም ተሳትፎ በጣም የተወሰነ ነበር። ግን ይሄ አዲስ ነገር አይደለም። በሃይማኖትም የሚታወቅ ነው። በባህላዊ የግጭት አፈታትም ሲስተም የሚታወቅ ነው። አዲስ የምናመጣው ነገር የለም። ግን እንዴት ነው ይህን ነገር ተግባራዊ ማድረግ የሚቻለው፣ በሜዳ ላይ ወርዶ የኢምፕሊመንቴሽን ስራው እንዴት መሰራት አለበት የሚለው ነው። በእርግጥ በሁለት ህዝቦች መካከል ሲከሰት የቆየው ግጭት ዛሬ ላይ ችግሮችን በመመካከርና በመወያየት ወደ ሰላም እንዲመጣ ማድረግ ተችሏል። በለውጡ መንግስት በተለያዩ አካባቢዎች የሚታዩ ግጭቶችን በውይይትና በጋራ መግባባት የመፍታት ባህል ማደግ ደግሞ ክልሎቹም ለወሰዱት የጋራ መግባባት አስቻይ ሁኔታን የፈጠረ ነው። ይህንኑ የሚያጠናክሩት የሰላም ሚኒስትሩ መሐመድ እድሪስ ህዝቦች ለመነጋገርና ለመወያየት ሲቀመጡ የጋራ ችግሮች ይፈታሉ ይላሉ። አገሪቱ የተፈጠረው የፖለቲካል ሁኔታ ነው ምቹ ሁኔታ በመጠቀም ህዝቦች በመነጋገር በአብሮነት ባብሮነት ችግሮቻቸውን እየፈቱ መሄድ ይችላሉ የሚለው ልሳቤ እንደሚሰራ በእርግጥ ያየንበት ሁኔታ ነው ያለው። ሰዎች በአብዛኛው ከርቀት ላይ የሚያዩት የልዩነት ሁኔታ ተቀራርበው ሲናገሩ ሲነጋገሩ አንድነታቸውና የጋራ የሚያደርጋቸው ጉዳይ የጎላ ይሆናል። አንዱ የሌላኛውን ህመም ለመረዳት እድል ያገኛል። ሁለቱም ወደ ተቀራርቦ ችግር ወደ መፍታት እንደሚመጡ በአፋርና በሶማሌ ክልል ህዝቦች እያየን ያለነው ይህ ነው። ይህ ትልቅ ምሳሌ ተደርጎ ሊወሰድ ይችላል። የሶማሌና የአፋር ክልል ህዝቦች ችግሮችን በውይይት በመፍታት ለመጪው ትውልድ ዘላቂ ሰላምና አብሮነትን ለማውረስ አዲስ ምዕራፍን ጀምረዋል። ሰላምና አንድነት የልማት መሰረት መሆኑን የሚያነሱት የክልሎቹ የህብረተሰብ ክፍሎች የጋራ ብልጽግናን ለማረጋገጥ ለሰላም በጋራ መስራት ተጠባቂ መሆኑን ነው የተናገሩት። ሰላም የሚያስጠናክር ምልክት ይሆናል ብዬ ማምንበት ከዚህ በፊት የነበረው ረመዳን ግጭት ላይ ነበር፣ ደም የተፋሰ ነበረ በታላቅ ወር ላይ ማለት ነው። ዛሬ ግን አልሐምዱሊላህ ጾማችን አላህን እያቀረብን ዱዓ እያረግን ነው። ምንም ግጭት የለም። ይህ ምን ያሳያል? ሰላም እየመጣች እንደሆነች ነው የሚያሳየን። እኛ ደግሞ ጠንክረን በርትተን በበኩላችን ያለን ሚና ወጥተን ሰላምን በሁለቱም መንገድ አምተን መስፋፋት እንዳለብን ነው። አንድ ሰው ብቻ የሚተዋል ለመንግስት የሚተው አይደለም፣ ለጎሳ ሽማግሌዎች የሚተው ነገር አይደለም። ለማህበረ እና ስለዚህ ሁሉም ተባብሮ በአንድ ላይ ይሄ የመጣውን ነገር እንዴት ማክሲማይዝ ማድረግ ይቻላል፣ እንዴት አሁን ካለንበት ደረጃ ሞር ወደ ላቀ ደረጃ ማድረስ ይቻላል የሚለው የሁሉም ተሳትፎ ይጠይቃል፣ በግልጽ ያለምንም ቁርሾና ቂም እና በቀል በቃ በአንድነት ለጋራ ሰላማችን እንስራ የሚል ነገር ነው ያለው እና እዚህ ላይ ነው እንግዲህ ርብርም ያስፈልገው። በኢትዮጵያ የሰላም አማራጭ በሰላማዊ መንገድ ብቻ የሚገኝ መሆኑን መንግስት በተደጋጋሚ የሚገልጸው ጉዳይ ነው። መንግስት ለሰላም እጁን በዘረጋበት ጊዜ ሀሳብ ያለው ወይም ጉዳይ ያለኝ የሚል አካል ይህን እድል ተጠቅመው ቀርበው በንግግር ችግሮችን እየፈቱ ሀገር የጋራ ሀገር እየለሙ እየነቡ የመሄድ ባህል ሊዳብር ነው የሚገባው ያ ትራዲሽናል የሆነው ኋላ ቀር የሆነው ጎጂ በሆነ መንገድ ችግርን ለመፍታት ችግርን በሚያስከትል መልኩ ችግርን መፍታት ዘዴ ድሮ ቀርቷል። ችግርን ከችግር ወጠ ወደ መልካም ነገር ለመምጣት ሰላማዊ መንገድን መከተል አዋጭ ነው። የአፋርና ሶማሌ ህዝቦች በመካከላቸው የተፈጠሩ ቁርሾችን ለመፍታት የጋራ የሰላምና የልማት ፎረም በአዲስ አበባ በማቋቋም ወደ ተግባር መግባታቸውም የሚታወቅ ነው።